ዶክተር ኤልሳቤጥን ማቃት የዛሬ 15 ዓመት ነው። እንደ ኮሊግ ነው ማቃት መጀመሪያ። በዛን ወቅት ማስተርስ ትምህርቴን ጨርሼ ወደ ስነ ጥበብ ትምህርት ቤት ለማስተማርነት ስገባ እሷ የኮሌጅ ዲን ነበረች እና በዛ ሰዓት እኔም የትምህርት ቤቱ ረዳት ዲሬክተር ሆኜ እንድሰራ ተማሪነቴ ነው ማቃት። አስተማሪ የነበረች በአፍሪካን ስታዲስ የፖስት ግራጅዌት በምሰራበት ጊዜ በዛ ጊዜ በጣም ጎበዝ አስተማሪያችን ነበረች። መጀመሪያ አካባቢ ሳያት ኤልሳቤጥን በጣም ማለት ሀሳቧን ፊት ለፊት ነው የምታወራው። በጣም ጠንካራ ሴት ነች። እና በዛ ጊዜ ልጅም ስለነበር እኮ አየሽ የአስተዳደር ምን ማለት እንደሆነ ስለማላቅ አይ ኤልሳቤጥ ጋር መስራት ትንሽ ከባድ ሊሆን ይችላል ብዬ አስብ ነበረ። የተለያየ ሀሳብ ይዞ መከራከርን ከተማሪዎቿ ጋር የምትወድ ማሳወቅ የምትወድ አይነት ሰው ናት። ግን ብዙም ሳይቆይ ነው የምልሽ፣ በዛ ሰዓት ላይ ይሰሩ የነበሩ ምንሰራቸው የነበሩ አቺቭ ያደረግናቸው ነገሮች በሙሉ በእሷ ኤነርጂ ነው ያደረግ ነው ብዬ አስባለሁ። ኢትዮጵያ ስነ ጥበብ እንቅስቃሴ ውስጥ ሂስ እና የሚያጎድለውን የዘመነኛ ጥበብ አቅጣጫ እንደዚሁም ሂስን የመሰለ ሂስ በኢትዮጵያ ማህበረሰብ ውስጥ በስነ ጥበብ ብቻ አይደለም በሁሉም ነገር ውስጥ በባህሉ ትንሽ ወደኋላ የቀረ ነው ሂስን ብዛም አይፈለግም አለበዛም አልተለመደም እና ይህንን በማስተዋወቅ ይህንን በማስተማር ረገድ በሴትነቷ ጭምር ከፍተኛ ትግል ያደረገችው በዓለም መድረክ የማያሳፍሩ ኢትዮጵያውያን ወጣት ምሁራኖችን ማፍራት ችላለች። ምን አይነት ኳሊቲ ያላት መሰለች! ኤልሳቤጥ ኮሊግ ብቻ ልትሆና ትችል። ጥሩ ኮሊግ ከሆነች ጥሩ ጓደኛም ነች፣ ጥሩ እህትም ነች። እንደገና ጥሩ ሜንቶር ነች። አሁን ኛ የምናስተምርበትን በያሬድ ሙዚቃ ትምህርት ቤት የጃዝ ዲፓርትመንት እንዲኖርና እንዲፈጠር ካደረጉት ሰዎች መሀል አንዷ እሷ ናት። ለዛ በጣም ፓሽኔት ነበረች በወቅቱ የኮሌጅ ኦፍ ፐርፎርሚንግ ኤንድ ቪዥዋል አርትስ ዲን ነበረች። የያሬድ ሙዚቃ ትምህርት ቤት በዛ ስር ነበረ እና ይሄ ዲፓርትመንት እንዲከፈት አዳዲስ ዲፓርትመንቶችም እንዲከፈቱ በጣም ክፍት የሆነ አእምሮ የነበራት እና ለዛም ክፍት የነበረች ሰው ናት። አሁን እሷን ማጣት ለኔና እንደኔ አይነት ማለት አዳዲስ ነገሮች እንሰራለን ብለን ለምናስብ ሰዎች ትልቅ ሎስ ነው፣ ትልቅ ሎስ ነው ለስነ ጥበብ ማህበረሰቡ። ኤልሳቤጥ የስነ ጥበብ በስነ ጥበብ ዙሪያ እና በስነ ጥበብ ምርምር ዙሪያ ያለውን ዲስከሽኖች ወይም ውይይቶች ከፍ አርጋልናለች። ሻርጃ አፍሪካ ኢንስቲትዩት ዩናይትድ አረብ ኤምሬትስ በምትሰራበት ጊዜም በተለያየ ጊዜ በመጻጻፍ እንገናኛለን። እዛም ጋብዛናለች እንድናቀርብ በሙዚቃ መልክም ስለ ኢትዮጵያ ለአንድ ዓመት የሚሆን ጊዜ የተለያየ ዝግጅት ኢትዮጵያን የተመለከተ በሚቀርብበት ጊዜ ሄደን እዛ አቅርበናል። ሀሳብ አደባባይ ላይ እንዲወጣ በጣም ደፍራ ብዙዎቻችን ማናደርገውን የምታደርግ ሰው ነበረች። ከእሷ የሚጠርፍ ብዙ ነገር ለስነ ጥበቡም ለሀገሩም አለ ብዬ አስባለሁ። ብዙ ነገሮችን ታግላ ነው እዚህ ላይ የደረሰችው። እንደ ሴት የእሷ ታሪክና ሂደት ብዙ የሚያስተምር ነገር ነው። ስለዚህ እሷን ራሷ እንደ አንድ ትምህርት ቤት የምትወሰድ ሰው ናት።